ቴና እንግዲህ ሀባባን ለማስገደል ይሄንን ሰው ፈልጋ አግኝታለች ማለት ነው። ለዚህም እንግዲህ አራት መቶ ሀምሳ ሺህ ብር ነው የምትከፍይኝ ብሏት ብሩንም ሰጥተው ስራውን ለእኔ ተይለኝ፣ እኔ ያውቃለው፣ ብቻ አንቺ ፎቶውን አሳየኝ በማለት የአባባን ፎቶ አይተዋል። እናም ሊገድለት ተዘጋጅቷል ማለት ነው። ማስጠንቀቂያ ሰጥቷታል። ይኸውልሽ፣ አንድ ነገር ብታደርግ ግን ማለትም ከእኔና ከአንቺና ከረዳቴ ውጭ ሌላ ሰው ቢያውቅ እኔ እመኝኝ እኔ ብታሰር ራሱ የእኔ ሰዎች ያጠፉሻል፣ ይገድሉሻል ብሏታል። እንዴ ብሩ ግን አንደኛ ነገር በዛ፣ ሁለተኛ ነገር ደግሞ ቀብድ ልስጥህ ምናምን ስትለውም የሉሽ ቀብድ የሚባል ነገር የለም። እኔ ወደ ችግር ውስጥ ስገባ አምኘሽ እስከሆነ ድረስ አንቺም አምነሽም ብሩን ማምጣት አለብሽ ብሎ ነው እንግዲህ አራት መቶ ሀምሳ ሺህ ብር እየተቀበላት እንግዲህ ብሩን ወስዶ በዛው ይጠፋ ይሆን ወይስ አባባን ይገድላቸው ይሆን ወይስ ጉዳት ያደርስ ሲሆኑ የሚለውን የምናይ ይሆናል ማለት ነው ሰላም ሰላም ወዶች ዬ እንዴት ናችሁ ሰላማችሁ ይብዛልኝ ባላችሁበት እንኳን በሰላም መጣችሁ ወደዚህ ቻናል ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ቤተሰቦች ዬ ላይክ ማድረጋችሁ ን አትርሱ ለማስታወስ ያክል ነው ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው እንግዲህ በዚህ ድራማ ላይ ብዙ ነገሮችን የምንማርበት ነው። ቲና ክፋቷ አበርትቷል። ክፋቷ በጣም የሚገርም ነው። በእርግጥ አሁን ላይ ይህንን ማድረጓል ለምን ነው ሲባል እነሱ ስለጨከኑባት ነው። እነሱ ብዙ ነገር ስላደረጉ ነው። አሁን ላይ በተለይ ካልወጣሽ እያሏት ስለሆነ ነው። ካሊብ ካንዴም በላይ ደግሞ በጣም ችግር ስላደረሰባት ነው። ከሞት ነው እየተረፈችው። በእርግጥ ብዙ አስመሳይ ነች። ሆኖም ግን እንደዛ አሟት ነበር ማለት ነው፣ አንቋት እያለ ከዚህ ከዚህ አንጻር ነው ልታስገድል እያሰበችው። ያንንም ደግሞ ለዳን ይነግረዋለች። ይኸውልህ እኔ የምጀምረው ከትልቁ ነው ማለትም ከአባባ ነው ብላለች። ቆይ አንቺ ለምንድን ነው እሳቸው ለፊት ምትዩ ሲላ ጊዜ ምን እውነቴን እኮ ነው። ካሊብ ምን አለው? ምንም እኮ የለውም። የገንዘቡን ምንጭ ነው ማድረቅ ያለበት እሱ ደግሞ አባት እናሱ አባትየው ነው ይሄንን እያደረገ ያለው። ስለዚህ ልጁን አባትየውን ካስወገድኩ በኋላ ስለ ልጁ አስብበታለሁ ብላለች። ማለትም ሞተሽ ነበር እኮ ሲላት ነው እኔ ሳልገድል አልሞትም፣ ገድላለሁ ደግሞ እሱም የመጀመሪያ ሟቹ አባትየው ነው ብላለች ማለት ነው። እንግዲህ ይህንንም በገንዘብ ከፍላ ልታስገድል እንደሆነ ተሰምታለች። እና ሰውየውም ደግሞ ስራዬን እኔ ያቅበታለሁ ብሏል። ስለዚህ በስራው ጠንካራ ይመስላል ማለት ነው እንግዲህ አይነ ደረግ መልሶ ልብ ያደርግ። ከቤታችን ውጭ ስለተባለች አይ ለምን ከቤት ወጣለሁ፣ በአሁን እናንተ ብትሰናበቱ ይሻላል በማለት እንግዲህ፣ ቲና አደጋውን ከአባትየው ለመጀመር ገንዘብ ቀብድ ከፍላለች፣ ማለትም አባባን ለማስገደል ማለት ነው። ኢቨን እንኳን ለዳኒ እንኳን መናገር አልፈለገችም። ለዳኒ እንኳን ያልተናገረችው ለምንድን ነው? ለማንም እንዳትናገሪ፣ ለማንም ከተናገርሽ አንቺ ራስሽቶን ያለሽ ብሏታል ማለት ነው ገዳዩ ሰው ስለዚህ እንግዲህ ሽፍታ ቀጥራበታለች በአባባ ላይ። አባባም ለመሞት ወይም ደግሞ ጉዳት ለመድረስ ሬዲ ሆኑ ይመስላሉ። ምክንያቱም ማምሸት ጀምረዋል ማለት ነው። ሽማግሌው እንግዲህ ሽማግሌው እያመሼ ነው ማለት ከዚህ በፊት ቶሎ ነበረ ቤቱ ነበር የሚያመሸው። አሁን ላይ ግን ውጭ ማምሸት ጀምረዋል በዚህ ምክንያት እንግዲህ ትሁትና ካሌብም ሲጨነቁ ተመልክተናል። እስካሁን የት ነው? ቆየት ብለን እንፈልገው፣ ቆየት እንሂድ፣ ብቻ በጣም ተጨንቀው በጣም ተቸግረው እያለ በአጋጣሚ መጥቷል ማለት ነው። እንዲያባየ የት ነበርክ? እኛኮ የምንሄድበት ግራ ገብቶን ነበር። ቢሮ ስንደውል የለህም ተባልክ። እንደገና ደግሞ የት እንደምንደውል ጨንቆን ነበረ የመጣሁ በማለት እነሱም ጭንቀታቸውን ቢነግሩትም፣ አዎ ከዚህ በኋላ አመሻለሁ ብሏል እንግዲህ። ካሌብም እንደው በደህና ቀን የተሆን ማምሸት በቃ ጀመረ ብሎ በጣም ተጨንቆ ነበረ ትሁትም በቃቸው ጊዜ እንስተውላለች እንግዲህ አባባ ለምንድን ነው ያመሸው ሲባል እዚህ ቤት መምጣት አስጠላኝ ነው ያለው ልክ ካሊብ እንደሚለው ማለት ነው እናቲና እንግዲህ ሰዎችን እያስመረረች እሷ በደስታ እየኖረች ትገኛለች አሁን ላይ በእርግጥ ውጭ የሚለውን ዝነዛ ቢበዛባትም እያዞራኝ ነው ሲጀምር አያዞራትም ስለማያዞራትም ነው ሄዳ ብር ሰጥታ ሰው ለማስገደል የተነሳችው ማለት ነው ነገር ግን እሷ ምን ትላለች እኔ እያዞረኝ ስለሆነ ነው እንጂ ስድን ከቤታችሁ ወጣለሁ፣ ችግር የለውም ደግሞ ቤት አፈላልጋለሁ ብላለች ለካሊብ። አባባ መጥቶ አንቺ ቆይ፣ መቼ ነው የምትወጪው? አረም ለአይነቱ አረም ነች ሲላ ጊዜም እንዲ እኔ ምን ላድርግ? ልጅኗ ልጅ እኮ ሰክሮ በስጋር መንፈስ እወድሻለሁ፣ አፈቅርሻለሁ፣ ያላንቺ አልኖርም አለኝ፣ ስለዛ ለዛ ነው ፍለጋ ያልሄድኩ ስትል ጊዜ አይልሽም፣ ሲጀመር አይልሽም ቢልሽም ደግሞ ሰክሮ ያለሽ አይቆጠርም ሲላት ስካር የልብን ያወጣል፣ ለዛ ነዋ የልቡን የተናገረው ብላ ነበረ። ካሊብ ግን መጥቶ ነይ ውጪ፣ አንቺ ሴት እስካሁን ድረስ እዚህ ነሽ እንዴ? እስካሁን ድረስ ተኝተሻለ እንዴ? እንደ ምን አይነቱ ደረቅ ነሽ? አሁንማ ተመቸሽ ጭራሽ። መታኝ በሚል ሰበብ፣ አመመኝ በሚል ሰበብ አልጋዬን በቃ ራስሽ ያደረግሸል። ነይ ውጪ ብሎ ጎትቶ አስወጥቶ ጥሏታል። አሁን ላይ እንግዲህ እሷ ይሄ ይሄ ሁሉ ንዴት ተጠራቅሞ ነው አባትየውን ለማስገደል ያሰበችው ነገር ግን እኮ የራሷ ጥፋት ነው። አባትየውን ብሏታልኝ አንቺ ሲጀመር ጀመር አረምነሽ ሰው ምቶኝ አደለሽም ብሏታል። በነገራችን ላይ ክፉን በክፉ መመለስ እኮ አግባብ አደለም። እነሱ ውጭ ብለው ውጪ በእርግጥ ቤታቸው ነው እኮ ባይዘወ እንኳን ብር ሰጥተዋት ማለት ነው። እና እንግዲህ የተቀበለችውን አራት መቶ ሺህ ብርም ለሰው ሰጥታለች። የሰው እንግዲህ ብሩን ወስዶ ያከስራታል ወይስ አባትየውን እሷ እንዳዘዘችው ይገድለው ይሆን ነው ጥያቄው። በነገራችን ላይ ስሙን እንኳን አልነገራትም። አካውንት ቁጥሩንም አልነገራትም። ባይሆን ስንገናኝ በቀብድ በእጅ አምጭና ያላት በእጁ ነው የሰጠችው። ምንም ነገር ነው መያዣ የሌላት ማለት ነው። ይዞ ቢጠፋ ሰውየው። እና እንግዲህ ይዞ ከጠፋ በጣም አሪፍ ይሆናል። ግን የአባባን ፎቶ አይቶ ችግር የለውም፣ ስራዬን ለኔ ተዩ ብሏታል። እንግዲህ ዳኒም ለማወቅ በጣም ቋምጦ ነበረ። በነገራችን ላይ ዳኒ ቢያውቅ ለትሁት ይነግራታል። የሚያውቀውን ነገር ሁሉ ለትሁት እየደ እየተናገረ ነው እና ተጠንቀቂም ብሏታል። እንግዲህ ትራስ አስተካክላ ትራስ ውስጥ ማለትም አልጋ ልብሱን በትራስ ሸፋፍና ነው ሰውየውን ለማግኘት የወጣችው፣ ማለትም እሷ ተኝታለች እንድትባል ማለት ነው። እስከዚህ ድረስ ነው ብልጠቷ ሲና እንግዲህ የዚህን የአክል ጥንቃቄ እያደረገች ነው። ትሁት የምስኪኗ ግን የእውነትም ተኝታ ይዋለች መስሏት፣ ወይኔ ውሽማ ግን ነው እስከዚህ ሰዓት ድረስ ተኝታ ዋለች። እስኪ ለማንኛውም ብላ ምግብ አዘጋጅታ ምግብ ልካላታለች ማለት ነው። ዳኔም በጣም ዳኒም እንግዲህ በጣም ቸር ሆነሻል፣ በጣም ደግ ሆነሻል፣ ደስ ይላል ብሎ ምግቡን ወስዶ ለቴና ሲሰጣት ቴና መቸም ነገረኛናት፣ ብላለች መርዝ አድርጋበት እንዳይሆን ስትል ጊዜ አይመመረዙን እንኳ አንቺ ትበልጫለሽ ብሏታለኝ ምክንያቱም ትሁት አትመርዝም ሰውን እና ቲና ግን አሁን ትመርዛለች ከዚህ በፊት መርዘሽ ነበረ ብሎ ዳኒም እየቆየ ነገሩን አስታውሷታል። በነገራችን ላይ አሁን ላይ እሷ ዳኒን አትፈልገውም። ነገር ግን ካሊብን መበቀልና እንዳለችው ደግሞ ሳልገድል አልወጣም እኔ ሳልገድል አልሞትም ብላ እሱን እየተፍጨረጨረች ትገኛለች። ካሊብ ጉዱን አያቅ ና ውጭ እያለ ይጎትታታል ማለት ነው። እንግዲህ ይሄን ይሄንን ሁሉ ከፍላችኋለሁ ችግር የለውም፣ ያንተንም ቀንህን ጠብቅ እያለች ነበረ ማለት ነው። እና ከዛ በመቀጠል ግን ሌላው የተፈጠረው ነገር በጣም የሚገርም ነገር፣ በጣም ብልጠቷ ቲና ለሁለተኛ ጊዜ ሰውየውን ልታገኝ ስትሄድ፣ ማለትም ብሩ ልትሰጠው ስትሄድ፣ አልጋውን ትራሱን አስገብታ አልጋ ልብሱን አንጥፋ ነበረ ትሁት የምስኪን እሷ የተኛች ምስሏት ተኝታ ኮዋለች ትላለች ማለት ነው። እና ዳኒ ግን ሄዶ አይቶ እንዴ ብለዋል ማለት ነው። ለዚህም ጠይቋታል። እኔኮ ስልክ ቁጥርም አዲስ አይቻለሁ። ምን እያደረግሽ ነው? ማንን እያገኘች ነው? ማንን ነው የምታወሪው? ብሏታል ማለት ነው። መንገድ ላይ አግኝተዋት እና ቲናም አይ ሲያቀብጠኝ እኮ ክላደርግ ወጥቼ ራሴን አዞረኝ ብላ ሸውደዋለች። እሱ መረባክሽ ማንን እየሸወድች ነው ሲላ ጊዜ ቆይት ራሱን እንዴት እንዴት አድርገሽ ነው የወጣሽው ሲላት ጊዜ አይ ቱ ትኮድናለች ብላ እንዳት ነግረው ብዬ ነው ትላለች። እና ለምን ወጣ ታዲያ ብቻሽን ወጣች ሲላት፣ አንት አልነበርክማ ትላለች ማለት ነው። በነገራችን ላይ ቢኖርም ራሱ ዳኒ ቢኖርም ይዘው አትወጣም ነበረ። ምክንያቱም ሰውየው ከኔና ከአንቺ እና ከረዳቴ ውጪ ማንም ሰው ካወቀ ችግር ይፈጠራል ብሏታል። ስለዚህ አልተናገረችም። ለማንምም እንዳትናገሬ ብሏታል ማለት ነው። እና ዳኒም ከኔ ጋር ግን ብንነጋገር ጥሩ ነው ይላታል ማለት ነው። ምን እንነጋገራለን ስትለው ሁሉንም ነገር አላት። በነገራችን ላይ የሚያነጋግራቸው ነገር አሁን ላይ ያለ አይመስልም፣ ግን ያው ዳኒ ምንም እንዳልተፈጠረ ያስመስላል ማለት ነው። እና እንግዲህ ካሊብ ይመጣል ማለት ነው። ካሊብ ይመጣና ቲና ነይ ውጪ ሲላት አልወጣም ትላለች። ነይ ውጪ እጅ እንዳተበላሹ፣ አሁንም በድጋሚ ውልሽ እስካልወጣሽ ድረስ እያነቁኝ ነው ማሰቃይሽ ብሏታል። እንግዲህ እሷም አልወጣም ስትለው ጊዜ ለነገሩ ያችን ልጅ ወዳት አላደን ስትለው አዎ ማለትም ሄደንም ማለት ነው እና እሱም አዎ ወድጃታለሁ ምን ችግር አለው እስኪ አይተሻታል በደንብ ግን አንደኛ መልኳ ቆንጆዬ ናት ሁለተኛ ጸባይተኛ ናት በጣም ደስ የምትል ምስኪን በጣም ደስ የምትል ልጅ ናት ይላታል ማለት ነው እና አይ እንትን ማለት እንዳልከው ጨዋ እንኳን አይደለችም፣ ዱርዬ ናት። ጨዋ ብትሆን ኑሮ እንዳልተፋታን እያወቅን እንዴት ሚስት እያለ እያወቀች እንዴት ትመጣለች ብለው ነበረ። እሱም እንደማገጥሽ ቤ ነግሬያታለሁ ሲላት ጊዜ ማለት ከማን ጋር ስትለው ያን ማወቅ አለብኝ እንደ አላት ማለት ነው። በነገራችን ላይ ካሊብ በአይኑ ነው ያየው፣ ቀሚስ ለብሶ ሴት መስሎ በአይኑ ስትማገጥበት አይተዋል ማለት ነው። እንግዲህ ዳኔ ጋ ቀን ቱቲ ከዚህ በፊት እንዳለችው ካሊብ ጋር ማታ፣ በእውነቱ በጣም አሳፋሪ ነገር ነው። እንደዛ ነው ያደረገችው። ምን አታ ነው ምን ጎሏት ነው ሲባል ካሊብን ወደው አፍቅራው ስላልሆነ ነው። ለዚህም ነው ዳኒ ምን ብሏታል እንዴ፣ ታዲያ መጀመሪያ አባትየውን ነው ካልሽ፣ ለምን አባትየውን አላገባሽም ነበር ታዲያ ሲላት፣ አይ አባትየው እኮ ገና ካሊብ ተማሪ እያለ ነው እናቱ የሞተችው የካሊብ እናት እና ከዚያ በኋላ አግብቶ አያቅም። ማለትም ቢያገባት ኖሮ ታገባው ነበር ማለት ነው ስኳሬ እንደ ባለው አይነት ነገር። በጣም ነው የምትደብረው በእውነት፣ እና በጣም ነው የምትደብረው። እና ገንዘቡን ለማሳደድ እኮ ልጁን ሳይሆን አባቱ ነበረ ማግባት ያለብሽ ሲላት እሱ ባይሳካልኝም ባላገባውም አሁን ላይ ዋናው ነገር እኔ ገንዘቡን መውሰዱ ላይ ስለሆነ ገንዘቡን እንዴትም አድርጌ ወስደዋለ ብላለች ማለት ነው። ቲና እንግዲህ እንዴት አድርጋ ነው ልትወስደው የምትችለው ስንል አባባን በቅድሚያ ማስወገድ አለብኝ መግደል አለብኝ ብላለች። ይህንን በትጋት እየሰራች ትገኛለች። እና እሱ ስለሞተ ገንዘቡን እሷ ማግኘት ትችላለች ወይ ሲባል እንደዛ ሳይሆን ካሊብ ጋር እሷ ያው ያደረገችው ነገር ስላላት በዛ ምክንያት ያው ነብሰ ጡር እንደሆነች ነው ራሷን የምታውቀው። ያ ነገር ግን ተፈጥሮ አልተፈጠረም አይታወቅም። ነብሰ ጡር ከሆንኩኝ ደግሞ እዚሁ ቤት የመኖሩ እድል አለኝ። ይሄንንም ግን አይቻልም ሊለኝ የሚችለው አባትየው ነው ብላ ነው ይኔ ያሰበችው ትሁት ምን ብላለች ለዳኒ? ሲጀመር ከዚህ ሁሉ ግርግራችሁ እንኳን አባባ ሌላ ቤት ሄዶ መኖር ሳይኖርበት አይቀርም። ምክንያቱም እያን ያለችው ኤደን እንድትመጣ ነው ወይ ብሏት ነው እና ኤደን ከመጣች ከሆነ ከዚህ ቤት ንቅንቅ አልልም አለ ማለት ነው እና ኤደን የምትመጣው አንተን ብላ ሳይሆን ካሊብን ብላ ስለሆነ መቀመጥ አይጠበቅብህም። ግን እቀመጣለሁ ካልክ፣ እንደው ከዚህ ሁላ ግርግርስ አባባ ቢወጣ ይሻለዋል። የራሱ ሌላ ቦታ ሄዶ ሌላ ቤት ቢኖር ነው የሚሻለው። በጣም እኮ ትገርማላችሁ፣ ቤቱን መናኸሪያ አደረጋችሁት ማለት ተናግራለች ማለት ነው። ትሁት እና ዳኒ በዚህ ጉዳይ ላይ ሲጨቃጨቁ እፍ እንግዲህ አንቺ ደግሞ ጀመርሽ በማለት አጣጥሏት ሄዷልኝ። እንግዲህ ከዚህ ሁላ ግርግር የምንማረው ቲና በጣም ድርቅናዋን ነው። የሰው ገንዘብ በቃ ካልተገኘ አልተገኘም ነው እኮ ስም ብሎ እኮ ሳይሰሩ ማግኘት ማንም ሰው አይጠላም፣ ምንም እንኳን ጥሩ ባይሆንም ማለት ነው። የሰው ላብ ግን ደግሞ አንቺ እሱ አሁን ቲና ማለት ነው ሞከረች እንዲሁ የሰው ገንዘብ ለማግኘት አልተገኘም። ስለዚህ የራሷ አማራጭ ልትወስድ የሚገባ የነበረው ምንድን ነው? ወጥታ ደግሞ የራሷ ስራ መስራት ነበረ በአራት መቶ ሺህ ብሩ እሷ ግን ያልኩት ያሰብኩት ይሆናል ብላ በዚህ መልኩ ተነስታለች ማለት ነው እንግዲህ። አባባ ጉዳት ይደርስበት ይሆን ወይ የሚለውንም እስኪ በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ለአሁኑ ግን ይህን ይመስል ነበር። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያሉናችሁ ቤተሰብ ሁኑ። ላይክ ማድረግ አትርሱ ወዶችዬ። በሰላማችሁ ይብዛልኝ። ደህና ቆዩ።